በኢትዮጵያ ነባር ባህል አንድ ሰው የጀመረው ሌላው አይጨርሰውም። ከዛ አንጻር ይደናቀፍ ይሆን አንዱ ስጋቴ ነው። ወልዋይ ደግሞ የሚነዛበት ማ ፕሮፓጋንዳ አለ። የምታኙን እምነት የምታዩን ውጤት አልሰራም ብለሽ እንድታምኝ ሁሉ የማድረግ ያሞኔ ተጠናቀቀ። ይሄ ሲጠናቅቅ ደግሞ ኔ ከአንድ ጉዞ ወደ ጎፋ አካባቢ ሄጄ አርበ ምንጭ መጥቼ መመርጠው ሆቴል አለ እዛ ቁጭ ብዬ ቀና ብዬ ሳይ ምንድን ነው አልኩኝ፣ የሕዳሴው ግድብ ተመረቀ። በጣም ደስ አለኝ። የዘላለማዊ እንቅልፏን ኢትዮጵያ በእርግጥም ሰውታለች። እልፍ ነገር ነው የሚሰማሽ። ልብ አርግልኝ፣ ዝም ብለሽ አይንሽን ጨፈና አርገሽው ባለፉት ሺህ ዓመታት እኮ ያ ወንዝ ፈሷል። ይህን ስትይ አባይ በረከቱ ረጅምም ትልቅም ነው። በተረፈ እንደ ሀገር ደግሞ እኛን ማድረጋችን እጅግ በጣም ካስደሰቱኝ ትልልቅ ነገሮች መሀል አንዱ ነው። እኔ እዚህ ዘመን ላይ ራሱ መፈጠሬ በጣም ደስ ይለኛል። ትልቅ አክብሮት አለኝ።